እንዲሁም ደግሞ አንድ እንቁላል ጨምሬያለሁ። እንቁላል አለመጨመር ከፈለጋችሁ ባጨምሩን ትችላላችሁ። ግን እንቁላል ሲኖረው ደግሞ ይበልጥ ይጣፍጣልና ጣህሙንም ቆንጆ ያደርግልናል። ለዛ ነው እኔ እንቁላል የጨመርኩት። ከዛ እዚህ ጋር ቅዝቃዜውን እየለቀቀ ለሰስ ያለ ውሃ እየጨመርኩኝ እሽት አርጌ አቦካዋለሁ። ይኸው እንደዚህ እሽት አርጌ በዚህ መጠን ላይ እንደዚህ ሲሆን ውፍረቱ ማለት ነው። ይኸው አብክቸዋለሁ፣ ይሆንላችሁ በደንብ ስለታሸ ደግሞ ቆንጆ ነው የሆነው። እንደዚህ አርጋችሁ እናንተም አሽታችሁ አብኩት። ከዛ አሁን ከድነን ኩፍ እስኪ ድረስ ጠብቀን ደግሞ ኩፍ ሲል ይጀምራል። ይኸው እንደዚህ ኩፍ ብሎልኛል። አንድ ሁለት ሰዓት ያክል ነው ያስቀመጥኩትና ሌላ ስራ ስሰራ ነበረና እዚህ ጋር አሁን ሩብ ኪሎ የሚያክል የተፈጨ ስጋ እንዲሁም ደግሞ አንድ አነስ ያለ ቀይ ሽንኩርት ደግሞ አድቅቄ እሱን ከትፌ ጨመርኩበት። እንዲሁም ደግሞ አንድ ቃሪያ ጨምሬበታለሁ እዚጋ። ከዛ ደግሞ ነጭ ሽንኩርት ጨመርኩበት። እንዲሁም ደግሞ በርበሬ ደግሞ ግማሽ የሾርባ ማንኪያ እንደው ሳትሞሉ እሱንም አነስ አድርጋችሁ ብትጨምሩበት። እዚህ ጋር ደግሞ አንድ ማንኪያ ደግሞ የቆርቆሮ ቲማቲም ጨመርኩና እዚህ ጋር ደግሞ ቁንዶ በርበሬ የጨመርኩት ግማሽ ሻይ ማንኪያ። እንዲሁም ደግሞ ጨው የሚበቃውን ያክል ግማሽ ሻይ ማንኪያ ጨምሬበታለሁ። እዚህ ጋር የ ስጋ መጥበሻ ቅጠል የሮዝመሪን ቅጠል ነው። የደቀቀውን ማለት ነው። ፍሬሹ አይደለም፣ የደቀቀውን እሱን ጨመርኩበትና ትንሽ ዘይት አድርጌበት አንድ ሾርባ ማንኪያ የሚያክል በደንብ አድርጌ እዚህ ጋር አዋህደዋለሁ። እዚህ ጋር ቃሪያው የፈረንጁ ቃሪያም ካላችሁ ትልልቁ ማለት ነው። እሱንም ካላችሁ እሱንም አድቃችሁ ብጨምሩበት ቆንጆ ነው የሚሆነው። ይሄው እንደዚህ አድርጌ አዋህጀዋለሁ። እሱን አስቀምጥና እዚህ ጋር ኩፍ ያለልን እንደዚህ ልጡን አንስተን እንግዲህ ለምንፈልገው እኔ አራት ቦታ ነው ልከፋፈለው ያሰብኩት። እናንተም ደግሞ እንደዛው እንደምትፈልጉት መከፋፈል ትችላላችሁ። ይኸው እንደዚህ ይኸውላችሁ አራት ቦታ አድርጌዋለሁ። አነስ አነሳነስ እንዲልላችሁ ከፈለጋችሁ ደግሞ ስምንት ቦታ ማድረግ ትችላላችሁ። ከዛ እንደዚህ ዱቄት አድርገን ከዛ እንዳምጠዋለን ትንሽ እንደዚህ ወንትን ነው የምንለው። ለጠጥ ነው የምናደርገውና ክብ አይደለም የምናደርገው ሞዴል ያለ ነው የምናደርገው። ለምን ለምንሰራው ሰራው ስራ እንደሱ ስለሆነ የምናደር ቅርጹን የሚይዘልን ይኸው እንደዚ አድርጌዋለሁ። ከዛ እዚጋ ያዋሃድነውን ስጋ እንደዚህ መሃሉ ላይ እናደርግና ከዛ ዳርና ዳሩ እጥፋ አድርገን ቅርጽ እንሰጠዋለን። ይው እንደዚህ እንደዚህ እናጥፈውና ከኋላ ያለውን ደግሞ እንዳይፈታብን ወደ ላይ መልስ አድርገን በደንብ አድርገን እንለጥፋታለን። እዚህ ጋር እንዳትፈታብን ማለት ነው። እዚህ ጋር ፓትራዬ ላይ የመጋገሪያ ወረቀት አድርጌ ከዛ እሱ ላይ ነው እያደረግኩ ያለሁት። የሚቀጥለውንም ደግሞ እንደዚያው በተመሳሳይ ደግሞ እናስተካክለዋለን። እኔ እንግዲህ ለአራት ጊዜ እንዲሆነኝ ነው ስጋውን እየመጠንኩ ያለሁት እዚህ ጋር ለአራቱ እንዲሆነኝ ማለት ነው። ከዛ ዳርዳሯን ጥፍጥፍ ማድረግ ነው። በጣም ቀላል ስራ ነው፣ ግን ሲበላ በጣም ነው በእውነት የሚጣፍጠው። ትወዱታላችሁ። እንግዲህ ስራዬ ከተመቻችሁ ሁላችሁም እንግዲህ ላይክ አድርጋችሁ ብትጀምሩልኝ በጣም ደስ ይለኛል። ስራዬ ሰዎች ዘንድ እንዲደርስልኝ ማለት ነው። ላይክ ከሌለው ስራ ሰዎች ዘንድ አይደርስምና ለዛ ነው ሁልጊዜ እባካችሁ ላይክ አድርጉልኝ እያልኩኝ የማስቸግራችሁ። ዛሬም እንግዲህ የማስቸግራችሁ እንግዲህ ላይክ እንድታደርጉልኝና ስራዬ ሰዎች ዘንድ እንዲደርስልኝ ነው። ይኸው እንደዚህ አድርጌ እንግዲህ የመጨረሻውን እያደረግኩት ነው ከዛ ይኸው አራቱንም እንደዚህ አድርጌ አስተካክዬ አድርጌዋለሁ። አሁን እዚህ ጋር እንቁላል አስኳሏንና እንዲሁም ደግሞ ትንሽዬ ወተት አድርጌ ነው እንደዚህ አዋህጅ ያመጣሁት። ከዛ በብሩሽ ዳርዳሩን በደንብ አድርገን ከለሩን እንዲያሳምርልን እንቀባዋለን። ያው እንቁላሉ እንዲያልቅ ብዬ ዳርዳሩን ያልተቀባውን ቦታ እየቀባሁት ነው ያለሁት። ለዚህ ነው እየደጋገምኩት ያለሁት። ከዛ እዚህ ጋር ቺዝ ነው እያደረግኩበት ያለሁት። ቺዝ ሲኖረው በጣም ቆንጆ ይሆናል። ቺዝ ከማትፈልጉ ሰዎች ካላችሁ ቺዙንም ደግሞ አለመጨመር ትችላላችሁ። ይሄው እንደዚህ አድርጌዋለሁ። ከዛ ኦቭን ውስጥ ይሄው አስገብቼዋለሁ። እኔ እዚህ ጋር ያደረኩት በመቶ ሰማኒያ ከላይም ከታችም ነው ያበራሁት፣ እና እንደዚህ አብርተን ደግሞ ጋግረዋለን። ይሄው ለ30 ደቂቃ ያክል ነው በመቶ ሰማኒያ አድርጌ የጋገርኩት። እንደዚህ ቆንጆ ሆኖ በስሎልኛል። አሁን መሀሉ ስለተያያዘብኝ ነው በቢላው እያላቀቅኩት ያለሁት እና አነሳ አነስ ካረጋችሁት ላይ ያያዝም ስለሚችል እንደዚህ ሁላችሁ የሚያምር ቃ ያለ ቆንጆ የሆነ እንግዲህ ስፔሻል ፒዛ ነው። እኔ እንግዲህ ያልኩትና ይሁላችሁ፣ እንደዚህ የሚያምር ሆኖልናል። አሁን ደግሞ እዚህ ጋር አድርገን እናቀርብና እንግዲህ ቀምሼ ማሳያችኋለሁ። በጣም ትወዱታላችሁ። ቀላል ስራ ሆኖ ግን ሲበላ ደግሞ በጣም ነው የሚጣፍጠው። ይሁላችሁ እንደዚህ አድርጌዋለሁ። አያምርም? በጣም ነው የሚያምረው። ከለሩም ቆንጆ ሆኖ ነው የበሰለልን። እንግዲህ እስካሁን ከኔ ጋር ስለነበራችሁ ሁልጊዜ ስለምትከታተሉኝ ስለምታበረቱኝም እጅግ አድርጌ ከልቤ ነው ማመሰግነው። እግዚአብሔር ይስጠልኝ፣ እግዚአብሔር ያክብርልኝ። ይኸው ሲቆርሰውም በጣም ነው የሚያምረው። ደግሞ ቆንጆ ሆኖ ስለበሰለ ደግሞ መጠጥ ያለ አበሳሰል የበሰለልንና እንግዲህ ሞክሩ ሰርታችሁ እናንተም እንግዲህ በኮሜንት ደግሞ ሀሳብ አስተያየታችሁንም ስጡኝ፣ ላይክ አድርጉልኝ። በሚቀጥለው እንግዲህ በሌላ ስራ ደግሞ እንገናኛለን። ሰላም ሁኑልኝ። ቻው